ያው ከነገዶ ይጋባል፣ እነ ሐረግ ድራማ ተከታዮች በሙሉ ሰላማች ይዛ፣ ናታን እንደምታውቁት በዚህ አይነት ፈገግታ ፈገግ ብሏል ማለት ነው። እውነት ይህም ፈገግታ ሁላችሁም ናፍቃችሁ ነበረም። እውነት ለመናገር የአፌት መግባት ነው። በኤፉ ና በናቲን መካከል ያለውን ግንኙነት የበታተነባቸው ብርሃናቸውን ያጨለመው የፊት ነው። ሰለሞን እነዚህ ሶስቱ እህት ወንድም አማቾች ናቸው ማለት ነው። እና ኤፉም ሁላችሁም እንደምታውቁት ለማግባት ወስናለች። ወሰነችበትን ምክንያት የናታን ንብረቶች በሙሉ ለመመለስ ስትል የአፌትን ለማግባት ተስማምታለች። ነገር ግን ተስማምትነቷ መልካም ነገር ሆኖ የአፌት ግን ጥርጣሬ አድሮበታል ማለት ነው እና ከዛ ከነጎረምሶች ጋር የሆነ ነገር ልታደርጊ አስበሻለን ወይንስ፣ እናቴ እናቴ ብላቸው ከምትጫወቱት ድራማ ጋር እኔን ለማሳሰር ነው በሚል ሀሳብ ውስጥ እንትን ብሎበታል ሀሳብ ተሰራይቶበታል ማለት ነው እና እንግዲህ እንደምታውቁት እነዚህን ሁለት ወንድ ማማቾች ደግሞ በምን አይነት መንገድ ይተዋወቃሉ ለሚባል ብዙ ጥያቄዎች አሉብን ማለት ነው እና እውነት ለመናገር የአፌት ወንድምነቱ የሚያረጋግጥበት አንድ ናድ ሚስጥር አለ ማለት ነው። የአፌት ጽዋንን ወደ ሴቶቹ እንደባልቃት ሲሉት አራስ ነበር ነው ያደረገው። በእቴ እንዳትመጡ እሷን ነካችሁ ማለት የአይኔን ብሌን ነካችሁ ማለት ነው። አንድ አለችኝ የምላት እሷ ናት በማለት እንደውም ናታንን ለማጥቃት ደካማ ጎኑ ሲሆን ነበረች ሲሆን ግን ለማጥቃት አልፈለግም። አንድና አንድ ነው ፉን መቷል ኢፉም ለማግባት የወሰነችበት ምክንያት መጀመሪያ ላይ እንደነገርኳችሁ የናታንን የጠፉ ንብረቶችን የሄዱትን ንብረቶች ቤቱን በስሜ ካደረግኩ በኋላ የአፌትን አሳስሬ ንብረቱን ለናታን እመልሳለሁ በሚለው ሀሳብ ነው። እየተስማማችሁ ማለት ነው። እና ሁሉም ሰው ሊረዳት አልቻለም። ራሷን መስዋዕት አድርጋ የአፌት የአፌትን ልታገባበት ልታገባ የተረጋገጠችበት ምክንያት አንድና አንድ ለምትወደው ለናታን ብላ ነው። ናታን ግን ይህንን አላሰበም። በአንድ ጎኑ ብቻ ነው እያሰበ ያለው። ፍቅር ይዟት ነው፣ አፍቅረዋለች ደግሞ እሱ ባገተ ሰዓት በጣም ሲንከባከበ ነበረ ብላ ማስረጃ ሰጥተዋለች። እሷ በሱ ተስፋ እንዲቆርጥበ ማለት ነው። እና ናተይ ግን እውነቱን የተናገረችው ምጨረቅ እውነቷን ነው። ፍቅር ይዟት ነው ከሱ ሲንከባከባት ስለነበረ በታሰረችበት ዋቅ ጊዜ እንትን ብላለች። ወደዋለች፣ አፍቅረዋለች በማለት ነው ይሄን ያደረገው ማለት ነው። ይህ ደግሞ በናታን እና በኤፉ መካከል ያሉትን አንዳንድ ነገሮች እያስታወሰች ትገኛለች። ናታንን ኤፍ የአፌትን ሳየው የማስታወስ ፍላጎት አለኝ በሱና በአልማዝ መካከል በእነሱ ሁለቱን ሰዎች ሳይ ያልሆነ ድንጋጤ ውስጥ ይሰማኛል፣ ሰውነቴ ይደነግጣል፣ በማለት ሀሳቧን አካፍላናለች ማለት ነው። ለማስታወስም እየቻለች የጠፉባታል እንጂ ማስታወስ ችላለች ማለት ነው። ያፌት ደግሞ ሊያገባ ቀናቶችን አራዝሞ ነበረ። ነገር ግን ተመልሶ አሳጥሮታል ማለት ነው። በዚህ በሁለት ቀን ውስጥ ያገባል ማለት ነው። ሊጋቡ ነው። ሆኖም ግን በሆነ መንገድ ሰርጉን እናሳጥራለን እናስረዝማለን በማለት ምንም ነገር ሊደረግ አልቻለም ማለት ነው። ሆኖም ግን በቢኒና በገኒ መካከል ደግሞ በጣም ብዙ ነገሮች አሉ ማለት ነው። እነሱ ምንድን ነው በሰርኩን ለማስወገድ ሰርኩን ለማቋረጥ የሆነ ሚስጥር መፈለግ አለብን እያሉ እሱ ደግሞ የአፊት ደግሞ የእህቱን የአክስቱን ልጅ ድቆ እውነት ኤፍራታ የገነት ልጅ ልጅ ጓደኛህን ያግምን አጣራና መልስ ስታይ ስላለው መልሱን ለመናገር ደግሞ ያኛው ዝግጁ የሚሆንበት ምክንያት እነግራቸዋለሁ፣ እነግርሃለሁ እኔም በአንድ ሽርት ብሎታል። እሱ ደግሞ ቃል የሚገባለት ምንድነው? ፂን የራሱ ለማድረግ ነው ማለት ነው። ፂ ደግሞ አክስታቸው ናት፣ ዘማዱም ስለሆነች ሊያገባት አይችልም። ይሄስ በፍጹም ሊሆን አይችልም በማለት ተናግረዋል ማለት ነው። እስጋስ አዲስ እንግዳ ይዘላቸው የመጣችሁት ይህን ልጅ ታስታውሳላችሁ የት ላይ ነበረ መጀመሪያ ክፍል እዛ ላይ የገባበትን ቦታ የምታስታውቁ ካላችሁ በኮሜንት አሳውቁ ማለት ነው ናሁሜን የምታውቁት በሌላ ድራማ ላይ ሊሆን ይችላል ነገር ግን የቤዛ አባት የሞተ ዕለት ለቅሶ ላይ መጥቶ ነበረ ታስታውሳላችሁ ይህንን ድራማ ላይ በሁሉም ድራማ ላይ እውነት የድራማችን ድምቀት ነው ማለት ነው። እና ሆሜ እንዲሁም ዳዊት ይባላል። ዳዊትም እና ሆሜ በጣም የምንወዳቸው ልጆች ናቸው ማለት ነው፣ እውነት ለመናገር እና ሆሜ በብዛት በጽናት ድራማ ላይ ነው የምታውቁት፣ እንዲሁም በዛላ ፊልም ድራማ ላይ አለ። ዛላም በጣም ደስ የሚል ተከታታይ ድራማዎች አሉ። እነሱን እየገባቸው ሰብስክራይብ በማድረግ ላይክ በማድረግ እንዲሁም ሀሳብ አስተያየታችሁን በኮሜንት ላይ ጻፉልን። ቀጣዩን ይዘን እንመጣለን። መልካምን ሁሉ እንመኝላችኋለን ማለት ነው። ቪዲዮውን ስጀምሩ እንደምታውቁት ላይክ እያደረጋችሁ ማለት ነው። ሲም አንዳንድ ነገሮችን እያስተዋለች እየመጣች ነው። ነገር ግን እየጠፉን ቢሆኑ የተወሰኑትን የእነኛን ሰዎች መልክና ቁመናቸውን ስታይ ማስታወሷ ወደ ኦርጅናሉ ማስታወስ ተመልሳለች ማለት ነው። ያፌት እና አልማዝ ስማቸው ሲጠራ ሰውነቷ ይደነግጣል። ለምን እንደሆነም ባታቅ የማስታወስ ፍላጎቷን በጣም ታጨናነቀዋለች ማለት ነው። ለምን በነሱ በሁለቱ መካከል ላይ ያሉትን ክፉ ነገሮች ስለምታስታውስ ማለት ነው። ለምሳሌ በያፌት ምን ታስታውሳለች የመሰላችሁ? ጨረቃዬ አምልጣ ስሸሽ እንሄድ እንሮጥ፣ ወንድማች ወንድምሽን እናድነው፣ የኒናታን አደጋ ላይ ነው፣ ሂጂ። እኔ ከእሷም ልጫን የመጣሁት ብላ መንገድ ላይ አይታት ነበረ ማለት ነው። እንዲሁም አልማዝን የምታስታውሳት የውሃ ስልክ ላይ፣ እጅ መታጠቢያ ስልክ ላይ የጣለቻት እሷ ናት ማለት ነው። እሷም ስለ ጣለቻት ክፉ ነገሮችን በብዛት ታስታውሳለች። ነገር ግን መልሳ ልናገር ስትል ይጠፉባታል፣ ማለት ነው። እነዚህን ከጥቂቶቹ ከነገርኳችሁ ቪዲዮውን ላይክ፣ ሰብስክራይብ በማድረግ እንድታበረታትኝ ትንላለሁ ጠይቃለሁ ማለት ነው። ይህንን ቪዲዮ ከወደዳችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ብዙ አዳዲስ ነገሮች በቀጣይ ቪዲዮ ላይ ይዘን እንመጣለን። እስከዛ ድረስ መልካሙን ሁሉ እየተመኘንላችሁ በዚህ እንሰናበታለን። መልካምን ሁሉ እንመኛለን። ሰላም ለሀገራችን፣ ሰላም ለወገን ለፍቅር አንድነትም ይመልስልን። እውነት የኢትዮጵያ ዱሮዋን ኢትዮጵያን ለማየት ሁላችንም ጓጉተናል እና ሰላም የበዛባት ሀገራችንን ኢትዮጵያን በሰላም ይመልስልን። እኛም ፍቃድና ሀገራችን ኢትዮጵያን የድሮዋን ሰላም ነውና ሰላሟን ወደ ነበረው ቦታ እንዲመልስልን እግዚአብሔር ይክበር ይመስገን። በዚሁ ሰናበታችኋለሁ። መልካም ቆይታ። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ በማድረግ አበረታቱኝ እላችኋለሁ። አመሰግናለሁ። መልካም ቆይታ። በቀጣይ ክፍል ሰባ ሁለት እንገናኝ። ናታን ፈገግታችን ነው። እውነት ፈገግታው በጣም ያስቀኛል። ደስ ይላል።